ምንድ ነው ምንድ ነው ገመዱ የምንገመድነ ከምድለኛ ነው። የእውነት ዓለማችን ላይ አለች የተባለች ምርጥ ሴት ነው ያገኘው እና ከእኔ ትምህርት ሊወስድ ይገባል ብዬ አስባለሁ። ምክንያቱም በእጅ የያዙት ወርቅ እንደ መዳብ ነው። እኔ የሆንኩት እየተንገበገብኩ እየተቃጠልኩ ነበረ። ምክንያቱም ያችን የመሰለች ሴት ከእጅ ወጣለች። እንዳልክ በሄሉ ፍቅር ራሱን ሊያጠፋ ነው። እንዳልክ አበደ። ጓደኛው በጣም ልቡ ተሰበረ። እንደምትወዳት እንደምታፈቅራት እናውቃለን፣ ግን ደግሞ ይህን ያህል ራስን እስከ መጉዳት ደርሳለ ብዬ አላሰብኩም ብሎ ጓደኛው አለቀሰ። ሰላም፣ ውድ የተከበራችሁ የቻናል ቤተሰቦች፣ ሰላማችሁ ይብዛልኝ። የእንዳልክ ቤተሰቦች እየታላችሁ፣ የእውነት በጣም አሳዝኖኛል። እንዳልክ ይህን ያደርጋል ብዬ አልጠበቅኩም ነበር ማለት ነው። አዎ ሄሉን ያፈቅራታል ይወዳታል፣ ግን ደግሞ እንደዚህ ራሱን ላይ ይደርሳል ብዬ አልጠበቅኩም። በነገራችን ላይ ሄሉ በጣም ምርጥ ናት። ማንኛውም ሰው ቢሆን ለትዳር ለፍቅር የሚመኛት አይነት ልጅ ናት። ግን ደግሞ በራሱ ጥፋት ስለሆነ ያጣት አሁን ላይ እየተንገበገብኩ ነው፣ እየተቃጠልኩ ነው። ስለዚህ ያብ ያብ በስነ ስርዓት፣ እኔ እንደኔ ከመሆንህ በፊት በስነ ስርዓት ሄሉን ያዛት፣ በፍቅር ያዛት፣ እንደዚህ አታደርጋት ብሎ እንግዲህ እስከ ማስጠንቀቅም ደርሷል ማለት ነው። እና እንግዲህ በሄሉ ፍቅር አብዷል። ጓደኛውም እንዴት እንደዚህ ታደርጋለህ ብሎ በጣም ነበር ያዘነበት ሄሉ በጣም ማንኛውም ሰው የሚፈልጋት አይነት ናት። በጣም ቆንጆ በጣም አስተዋይ ልጅ ናት። ስለዚህ እንደኔ አትሀት ከምትቃጠል በእጅ የያዙት ወርቅ እንደ መዳብ ይቆጠራል ስለሚባል በስነ ስርዓት ያዛት፣ አክብራት፣ ውደዳት እንደምትወድህ ውደዳት ምናምን ብሎ ጭራሽ እንደውም ለያብ መልእክት አስተላልፏል ማለት ነው። ግን ራሱን ለማጥፋት መሞከሩ ግን ትክክል ነው ብዬ አላስብም። ተስፋ መቁረጥ የለበትም ሄሉና እንዳልክ አንድ ላይ ይሆናሉ ብዬ አስባለሁ። ምክንያቱም አንድ ላይ ቢሆኑ በጣም የሚያምሩ ናቸው። በእርግጥ በራሱ ጥፋት ቢሆንም ያጣት አሁንም ቢሆን ይኸው በጸጸት እየተቃጠለ ነው። ሄሉን የመሰለች ልጅ ስላጣ ማለት ነው። እውነት ግን ትንሽ በጣም አዘኘበታለሁ። በትግስት መጠበቅ ነው እንጂ ያለበት እንደዚህ ራሱን ማጥፋት አለበት ብዬ አላስብም። በጣም ያሳዝናል።